ሴቶች ብዙ ኃላፊነት አለባቸው አይደል? በብዛ በጀርባ ሆነው ማህበረሰቡን ሲደግፉ፣ ኢኮኖሚውን ሲደግፉ፣ አገር ሲደግፉ ነበር። አሁን ደግሞ ወደፊት ለፊት ወጣ ብለን የተሻለ አስተዋጽኦ ለማድረግ እየሞከርን ነው። ለምሳሌ እኔ አሁን የኮንስትራክሽን ባለሙያ ነኝ። በሙያዬ ምህንድስና ነው የተማርኩት። በጣም የሚቸግርክ ነገር በቃ ሴት ናት በሚል ብቻ ከብዙ ውሳኔዎችና ከብዙ እንትኖች ትገደባለክ ገባ እድሉም መጀመሪያ አይሰጥህም። ያ ልክ አይደለም። በአስተሳሰብ ደረጃ ያለ ነው። የተለየ እድል ስጡን ወይ የተለየ እንትን እንፈልጋለን እያልን ሳይሆን እኩል የሆነ ፌር ቻንስ። ገና ለገና ሴት ናት በሚል ብቻ ኢሊሚኔት ትደረጋለ ትገፋለ። ገባ ሴት ናት ውይ ይሄ ወንዶች ስራ ስለሆነ ሳይት ስለሆነ ሳይት ደግሞ ለሴቶች ነው ጥሩም፣ ግን እኔ ሳይትን በሆን እኮ አልሸከምም ያልገባ ማኔጅ ነው የማደርገው እሱም፣ ያ ወንዱም ቢሆን ማኔጅ ነው የሚያደርገው። ስለዚህ እኔ አልችልም እስካላልኩኝ ድረስ የአፌር ቻንስ ሊሰጠኝ ይገባል። ስለዚህ አይምሮ ላይ፣ አስተሳሰብ ላይ መሰራት አለበት ይበልጥ መስራት አለበት። ስለዚህ ማርቼትን ስናስብ ሴቶችን እንዴት ይህን ብልህ የሆነ ማስተዋላቸውን እንዴት እንጠቀም ለሀገር እንዴት እንጠቀም ወደሚል አስተሳሰብ ያመጣናል ብዬ አስባለሁ። እንደዛ ሆኖ እንዲያልፍ እመኛለሁ። እንግዲህ ሴቶች ብዙ ጥያቄ ያለባቸው የእኩልነት ጥያቄ አለ። እንደገና ደግሞ አንዳንድ ማህበራዊ የሚፈጠሩ በሴቶች ላይ የሚፈጠረው ትንኮሳ አለ። በከተማ ብቻ ሳይሆን በገጠር ላይም በሴቶች ላይ የሚደርሰውን ጥቃትና ጭቆና እንዲሁም ደግሞ የስራ ጫና ለማቅለል የ ሴቶች ቀን መከበሩ እጅግ በጣም ጥሩ ነው። የሴቶች እኩልነት እንዲከበር መንግስት በተቻለ አቅም ስልጠናዎችንና ግንዛቤዎችን እንዲኖራቸው ሴቶች ማለት ነው እንዲኖራቸው ድጋፍ ማድረግ አለበት። እንዲሁም ደግሞ ጥቃት የሚደርስባቸውን ሴቶችን እንዲያገግሙ ብቻ ሳይሆን ጥቃት እንዳይፈጸም የመከላከል ስራ መስራት መቻል አለባቸው። የሴቶች ጥያቄ ምንድን ነው? አንደኛ በጦርነቱ ብዙ ህጻናቶች እየተደፈሩ ብዙ ሴቶች ሴቶቻችን እያጣን ነው በዚህ ማለይ የተሻለ ድጋፍ ሊደረግላቸው ይገባል። በስራም ሆነ በተለያዩ ነገሮች ሊበረታቱ ይገባል፣ ሊደገፉ ይገባል። ለምሳሌ አንዲት ሴት በቤት ውስጥ ብዙ የተለያዩ ጫና አለባት፣ ብዙ ኃላፊነት አለባት። እንደገና ደግሞ ውጭ ላይ ሆና ሰርታ በመገባበት ሰዓት ላይ ትንኮሰም ሆነ ምንም ነገር ሆነ ያጋጠማቸው አይገባም። በቃ ሴት ልጅ እናት ነች፣ ሀገር ናት። የተለየ ክብር ሊሰጣት ይገባል። የተለየ ድጋፍ ሊሰጣቸው ይገባል። ሁሌ የሴቶች ቀን በሚከበር ጊዜ የእኩልነታቸው እኩልነት እሱ መታሰብ አለበት። እንግዲህ ሴቶች እናትም ሚስትም እንደመሆናቸው መጠን ለሀገርም ትልልቅ አስተዋጽኦ እያደረጉ ያሉ ናቸው በአሁኑ ሰዓት። የዛን ያህል ግን ማርኬት በሚከበርበት አከባበር ላይ የእነሱን ተሳትፎ የሚገልጽና ምላሻቸውን የሚያሳይ ነገር አናይም። እንግዲህ መንግስታቶችም ሆኑ የተለያዩ ተቋማቶች ይህንን ታሳቢ አድርገው በየአመቱ ሲከበር እነዚህን ነገሮች ምላሽ እየሰጡ ሄዱ ደስ ይለናል። አሁንም ብዙ በአፍሪካ ላይ በተለይ እንደ ጦርነት ባለባቸው አካባቢዎች፣ አንዳንድ ችግሮች ባለባቸው አካባቢዎች ሴቶች፣ እህቶቻችን፣ እናቶቻችን ይደፈራሉ። ያንን ያንን ምላሽና ትኩረት በመስጠት ማለትም ማርኬትን በዚህ አይነት መልኩ ምላሽ በመስጠት የሴቶችን ጥያቄ በመመለስ ሊከበር ደስ ይለናል። የምንፈልገውም ይሄን ነው። ማርኬት ለሴቶች ልዩ ቀን ነው እና ለሴቶች ቢሆን ቢደረግ ብዬ የማስበው ነገር ሴቶች በገጠር የሚሆን በከተማ ያሉ ሴቶች ያልተማሩ በትምህርት እንትን ያሉ ሴቶች አሉ። እነሱ ሴቶች መንግስት አይቷቸው በትምህርትም ቢያግዛቸው በስራ አጥም የስራ አጥ ችግር አለ። ስራን ቢይዙ ቢደራጁ እንደ ሴት ሴቶች ትልቅ ቦታ መሆን ይችላሉ። ከቤት ውስጥ አንስቶ ራሱ ሴቶች ብዙ ኃላፊነት የምትሸከመው ሴት ነች እና ሴትን የሚያበረታታ ነገር ቢደረግ ደስ ይለኛል እላለሁ። እኔ እንደ ግሌ ሴት ልጅ በአጠቃላይ ስራ አጥ መሆን የለባትም። ሴት ሰርታ መኖር አለባት። ሴቶች የበለጠ የስራ እድል እንዲያገኙ የበለጠ የትምህርት እድል እንዲያገኙ ነው እኔ የምለው። ሴቶች መስራት ይችላሉ፣ አቅም አላቸው፣ ኃላፊነትን መሸከም ይችላሉ። ስለዚህ ሴቶችን ማበረታታት ነው የምለው።